ቤት ወዴት እዚህ ነው የምተኛው በይዘው ሶፋሽ ላይ ተኝ ቆይ ማነው በእኔ ላይ እንደዚህ ትጨክን ያደረገህ ማን ይመስልሻል አዲሷ አዲሱ ፍቅረኛ ነች ማናት አያገባሽም? እሷ አንዳንቺ አንቺ ዘልዛላ አይደለችም ስነ ምግባር ያላትና ሰው አክባሪ ነች አሁን ከዚህ ውጭ ደክሞኝ አልተኛበት? ካለ በኋላ ይጸጽታል እንደዚህ አትናገር ደህና ነህ እንዴ ደህና ነኝ ቆይ ግን እዚህ ቤት መመላለስ አላበዛሽም እንዴት ነሽ? ደህና ነኝ። ቶሎ ነው የመጣሽው። ልታውቂው የሚገባ ነገር አለ ስላልከኝ ነው። በሰላም ነው ግን? እነሱ ፍቅረኛሞች ናቸው። ክፍል 34 ካሌብ ለኤደን እውነቱን ነገራት። ምን ይፈጠር ይሆን? ዳንኤልና ቲና ለመውረስ መጥተው የነበራቸውን ተነጠቁ። ሰላም ሰላም! የጨጮ ቻናል ተከታታዮች እንደምትመለከቱት ትሁት ድራማ እጅግ አጓጊና አስገራሚ ነገሮችን ይዞ እንመለከተዋለን። ዳንኤል በፍቅረኛው ቲና አማካኝነት ገንዘብ ሊወስድ እዚህ ቤት መጥቷል። ኤደን አፍቅራው የእሱን ተስፋ እየተጠባበቀች ትገኛለች ቲና ደግሞ ዳንኤልን አፍቅራ በወንድም ስም አስገብታ ካሌብንና አባየን ዘርፋ ለመሄድ አቅደዋል። ይሄ ሁሉ እቅዳቸው በየአቅጣጫው የሆነው በብልሁና በጠንቃቅ አባዬ አማካኝነት ካሌብ ከየዋህነቱና ከጅልነቱ አንጻር እንዳይጎዳ ሲከላከል ኖሯል እንዲህ እንዲህ እያለ ክፍል 33 ደርሷል አሁን ምን ይፈጠር ይሆን በማለት ስጋት ያደረብን ኤደን ካሌብን አግብታ አባዬ ይበቀላቸው ይሆን ወይስ አባዬ ባስተማሪነቱ ቀጥሎ ምንም ሳይቀጣቸው ባዶ እጃቸውን ብቻ ይሰዳቸው ይሆን ካሌብ ጥገኛ መባሉ አብሽቁት ከየዋህነቱ ተመልሶ ከረፈደ ባኖ እኒህን ሰዎች አሳዶ ይቀጣቸው ይሆን ወይስ ቲናና ዳንኤል ያሰቡት ስላልተሳካ ባባዬ በትሁትና በካሌብ ላይ ጉዳት ያደርሱ ይሆን? ድራማው አጓጊነቱን ቀጥሎ ከዚህ ደርሷል። ሰላም ሰላም! የጨጨው ቻናል ተከታታዮች ሰላማችሁ ባላችሁበት ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ሁኑ ቲናና ዳንኤል ፍቅረኛሞቹ ነው ከካሌብ ቲና በሚስትነት ዳንኤል በወንድምነት ተማክረው ገብተው አባየንን የአባየን ሀብትና ንብረት ወርሰው ለመውጣት ሲሞክሩ አባዬ በመንቃቱና በመጠንቀቁ አንዳችም ነገር ሳያገኙ ዛሬም ድረስ ቀጥለዋል ያቀዱት በሙሉ ከሽፎባቸው አሁን ያላቸውን ነገር ሊነጠቁ ነው ዳንኤል ኤደንን ካሌብ ይነጥቀኛል ብሎ የሚወዳት ፍቅረኛውን ሊያጣ መሆኑ ስጋት አድሮበት ከካሌብ ጋር ተገናኘች ብሎ ኤደንን ፈልጎ አግኝቶ ካሌብ በጣም መጥፎ ሰው ነው፣ አንቺ ስለማታቂ ነው፣ ወደ እኛ አባዬ ቤት አትምጭ እያለ ቤተሰቦቼ ናቸው ብሎ ያስተዋወቃትን አሁን ደግሞ እንዳትመጣ እየከለከላት፣ ይህ በመሆኑ ግራ የገባት ኤደን አባዬንም እየመጣ ችግሩ ምንድን ነው የዳንኤል ሀሳብ በጣም ግራ አጋብቶኛል፣ ስጋት አድሮበታል፣ ወደ እናንተ እንድንመጣ አይፈልግም ያለችው ኤደን ራሱ በቀጥታ ዳንኤል አግንቶ ወደ እና አባዬ አቲጂ እያላት ነው። ኤደንም ዳንኤል አግንቶ ማት ስላልፈለገች ምን ችግር አለው እያለች ብትለውም አባዬ እኮ በጣም ጥሩ ሰው ነው፣ ምን ችግር አለው ስትለው እኔ የምልሽን እመኝኝ ጥቂት ጊዜ ስጪ ብሎ ማለዳት እሷም እሺ በቃ ጥቂት ጊዜ የሰው አትጠብቅ፣ በጋራ ሰርተን እናፈራለን እያለች ተስፋ እየሰጠችው እያበረታታችው የሰው እየፈለገ አሁንም ብሯን እየጠበቀ ኤደንን ግን ሊሰማት አልቻለም። ከዛም ገስግሶ ወደ አባዬ በመሄድ አባዬ እባክ ኤደን እንዳትመጣ አድርግ፣ እዚህ ቤት ከመጣች ቲና ታውቃለች፣ ችግር ይፈጠርብኛል እያለ ይማልደዋል። ለምን ለራሷ አትነግራትም ብሎ አባዬም ይጠይቀዋል። እሷማ ብትሰማኝ አንተን እንደዚህ ለምንህ ነበር። አባየ እሷ አትሰማኝም። ስለዚህ እኛ አልተናገርንብህ ቲና እንድታውቅ ያደረግነው ነገር የለ ለምን ተረጋግተህ ኑሮህን አትኖርም? ይለዋል። እሱም ኡፍ እያለ እየተጨነቀ እሚያጣው የሚይዘው አቷል ዳንኤል አትምጭ ይቅርብሽ ቢሏት እያለ አባዬን ይጠይቃል። ይችን የመሰለኝ ወርቅ ልጅ አትም ጭማ ብላት በቤቴ የኮራው ነው የሚመስላት፣ በፍጹም አላደርገውም አሉት አባዬ። እሷ ሴት ልጅናት አግብታ መሳም ትፈልጋለች፣ ጨዋናት፣ ጥሩ ልጅናት፣ ስማት፣ አዳምጣት እያለ አባዬ ደጋግሞ ይመክረዋል። እሷን ነው መስማት ያለብህ፣ የሰዋት ትጠብቅ ሰርተ መለወጥ ትችላለህ፣ ጊዜው አረፈደብህም፣ እሷንም ጊዜዋን አታባክንባት እያለ አባዬ ለእሱ ይመክረዋል። ይሄን ሲለው የተረጋጋ ይመስላል። ኤደን ወደ ቤቷ በምትሄድበት ቲና ከኋላ ተከትላ ከኋላ ጨርቋን በመጎተትና ምን አይነት ባለየ ስድ ሴት ነሽ? እንዴት የሰው ባል ታማግጫለሽ? እያለች ትሰድባታለች። እንዴ ኧረ ቲና አስደነገጥሽኝ እኮ ምን እያደረግሽ ነው? ተረጋጊ። አንቺም ብሶ ነው ተረጋጊ የምትዩ አንቺ ማስጠያ በየቀኑ ከቤት እየተመላለች ምን ለማድረግ ፈለገች ነው እያለች ሟጭሮ ጠብ የእሷ የማይታወቃት በሰዎች ላይ ግን ተከታትላ ኤደንን በማግኘት በጣም ለመደብደብ አስባ፣ ኤደን ግን የተረጋጋችና እጅግ ጨዋ ከመሆኗ የተነሳ አንቺ ትቆያለች መሰል እኔ ልሂድ ብላ ጸቧን ሳትደግፍ ጥላት ልጣላም ሳትል ሄዳ ዳንኤልን ታገኘዋለች ለዳንኤልም የሆነውን እቺ ባለየ ሴት እንዴት እህትህ እንዲህ ታደርገኛለች? እያለች ነው ምን አደረገችሽ? ከካሌብ ጋር ጠርጥራ፣ መጠርጠሩ ሳያንሰኝ፣ እውነት መስሏት ልትደበድበኝ፣ እኔ ኤደን ልክስክስ አደለሁም። እያለች ጨዋነቷን ለዳንኤል እየነገረች እኔ እኮ ነግሬሽ ነበረ፣ እዛ ቤት አትሂጂ፣ ክፉ ሰዎች ናቸው፣ አይመጥኑንም ብዬሻለሁ እያለ ማስመሰሉን ለቲና ሌላ ለኤደን ሌላ እንቆቅልሽ እየነገረ ከመሃል የሚሰፍረው ዳንኤል በፍቅር ዓይን እየተያዩ ተያይዘው ከኤደን ጋር ሄዱ። ተስፋዋን እንዲህ እያደረገ እያረዘመባት ይገኛል። ቲና ከቤት ተቀምጣ ዳንኤል ይመጣል ቆይ አንቺ ምን አይነት የተረገምች ሴት ነው እንዴት የሰው ሰው ትደበድብ ያለሽ የሰው ሰው ትጣል ያለሽ እያለ ይጠይቃታል። ቆይ አንተ ማነ ምን ሆነ ነው ማንስ ነገረህ ብላ ነቅ አለችበት እሱ ግን በማስመሰል ባሌን እኮ ነው ያማገጠት ለካ ፍቅሬ ምናምን የምትዩ ውሸትሽን ነው ከኔ ጋር ፍቅር የለሽም ከባልሽ ጋር ነው ብሎ እችን ደግሞ ፍቅረኛው በመሆኑ ሊያጠም ዳትፈለገ አንተ ይህን በምን አወቅህ ግን ብላ ጠየቀችው ሲያወሩ ሰምቻቸው ብሎ ለቲናም ሌላ ውሸት አዘጋጀላት። አሁን ሌላ እቅድ ማቀድ አለብን፣ ገንዘብ የምናገኝበት እቅድ ማቀድ አለብን እያለች እየተዘጋጀች ነው። እኔ ሌላ መንገድ ምንም የለኝም ቤት ውስጥም የሚሰረቅ የለም ይላል ዳንኤል። ምንም ነገር አይጠፋም። የሚረዳን ሰው መፈለግ አለብን። ትሁትን እንደምንም ብለን እናሳምናት፣ ተባባሪ ትሁነን ትሁት ምንም ነገር አትረዳንም። ተስፋት ትያዥ እሷ ታማኝ ሰው ናት ይላል ዳንኤል። አባዬና ካሌብ በጣም ተጨንቀዋል። ካሌብ ከቤት ቶሎ አባሮ መገላገል ይፈልጋል። አባዬ ደግሞ ሌላ ስጋት አድሮበት እዚህ የኔን ሀብት የኔን ነው የሚበሉት። አንተ ምን አስጨነቀ? አንተ እንደኔ አልተጎዳህ። አንተ ዝም በላቸው፣ ተረጋጋ። ዝማትን አይ አባዬ ለምን ድራማው አይበቃም? ሁሉ ነገር አብቅቷል። እውነቱ ተረ ለምን አታባራቸውም ይላል። አንተ እንደኔ ተፈትና ላባራቸው ጥቂት ቀርቶኛል እያለ አሁንም አባዬ ሌላ ቅድ ሌላ ሀሳብ እንዳለው በደምብ አድርጎ ለካሌብ ይነግረዋል። ቅጣታቸውን መቀበል አለባቸው ካሌብ ግን በወጣው በገባው ቁጥር ግደላቸው፣ ግደላቸው ነው የሚለኝ። እኔ ተናድጃለሁ፣ እባክህ እናስወጣቸው ይላል። አባዬ ደሞ እንደኔ አልተጠቃህም። በፍጹም ተረጋጋ፣ እኔ በላይ ተጎርታል አትጨነቅ ዝም በል ብሎ እንዲያውም አባዬና ካሌብ ተቆጣተው አባዬ ሀሳቤን አልሰማኝም ብሎ ካሌብ ትቶ ተነሳ። ካሌብ ወደ ቤት ገስግሶ ሲገባ ከደረጃው ቅብርር እያለ ዳንኤልን ያገኘዋል። ለምንድነው እዚህ ቤት አቤት? ለምንድነው እዚህ ቤትም አትወጡት? እንዴት እኔ ከዚህ ቤት በእኔ ፍቃድ ነው አይደል አምጥቼ የማኖርህ? አሁን ደግሞ አልፈልግም ካልኩህ ለምን አትወጡም አትወጡልኝም እያለ ይለዋል። በዚህ የተበሳጨው ዳንኤል ቤቱ ያንተ አይደለም እኔ አልወጣም በፍጹም ብሎ ገገመ። ቤቱ የአባዬ እንጂ ያንተ አይደለም ብሎ ጥገኛ መሆኑን ድጋሚ ዳንኤል ለካሌብ አረጋገጠለት። ካሌብም አንተ አይደለም ጥፋተኛው አባዬ ነው እንጂ እያለ እሳት ለብሶ እሳት ጎርሶ ወደ ቤት ይገባል። አባዬም ወደ ቤት መጣ ትሁት ሰላም አለችው በጣም ደክሞኝ ካርካሚስ በኋላ ነው የመጣሁት እያለ ሲላት እግርህን ልጠበው እያለች ግብረ ገብነትና ትህትናን ፍቅርን የምታሳየው ትሁት አባዬን እየተንከባከበችው እናያለን አባዬ የእነዚህ ልጆች መጨረሻ ምንድን ነው አይበቃም እውነቱ ሁሉ ወጣ ምን ቀራቸው እያለ አባዬን ትጠይቃለች ትሁት አንቺም እንደ ካሌብ ይውጡ ነው የምትዩው ልጄ እባክሽ እዚህ ከወጡ እኮ ይጎዱናል አንቺን ወይም ካሌብን ቢጎዱብኝ አውቃለሁ ልጄ በጣም እየተጎዳ ነው እዚህ ከሆኑ ግን እያንዳንዱ ተንኮላቸውን መከታተል እችላለሁ። ከወጡ ግን የሚያደርጉት ይሰወርብኛል። በማለት ተስፋ መቁረጣቸውንና ተንኮላቸው የከፋ ሊሆን እንደሚችል አርቆ በማሰብ አባዬ ሌላ ነገር እያሰበ መሆኑ ለትሁት ሲነግራት፣ ትሁት እሺ በቃ ለካ እንደዚህም አለ ብላ በሐሳቧ ተስማማች የቲና የዳንኤልና የካሌብ የአባዬ የቤተሰቡ በሙሉ ሁኔታ ምን ይፈጠር ይሆን? እስኪ ሐሳባችሁን በኮሜንት ሳጥኑ ላይ አስቀምጡልን። አባዬና ካሌብ በጣም ተጨንቀዋል። አባዬ ካሌብ ስለተቆጣበት ለማረጋጋት ወደ ክፍሉ በመሄድ ካሌብ ናንነጋገር ልጄ፣ ምን ሆነብኝ ነው እያለ የአባትነት ፍቅሩን ይሰጠዋል። አባዬ በቤቴ እኮ ጥገኛ እየተባልኩ ነው። እስከ መቼ ነው እነዚህ ልጆች ሳይባረሩ እኔ ሰላም አይኖረኝም። እኒህ ልጆች ተባረው በሰላም ለምን አንኖርም? እያለ ይጠይቅ አባዬ ደግሞ እንዲህ አይደለም፣ እነዚህ ልጆች ብናባረራቸው የሚፈጠረውን አስብ፣ የአሁኑን ሳይሆን የነገውንም አስብ። እዚህ ከሆኑ መከታተል ማየት እችላለሁ፣ ተንኮላቸውን አውቅባቸዋለሁ። ከእነሱ እስኪመጣ መጠበቅ ብንችል የተሻለ ነው ከወጡ ግን የሆነ ነገር ያደርጋሉ እያለ ለትሁት ቀድሞውን የነገራትን ለካሌብም ይደግምለታል ካሌብም በቃ እኔ ላባራቸው ይላል በድፍረት አይደለም እንደሱ አይደለም እያለ አባዬ ካሌብን ይነግረዋል አባዬ ግን ጉዳቴ አይረዳህም። ባለቤቴ ከውሽማዋ ጋር በቤታችንን እንደዚህ እየሆነችብን እያለ ልብ በሚሰብር መንገድ ላባዬ እረዳሃለሁ የኔ ልጅ፣ አዎ እናስ ወጣቸዋል። ቢወጡ ምን እንደሚያደርጉን አናውቅም ብዬ ነው ትንሽ ማየቱ አይከፋም ሲለው፣ እሺ አባዬ ግን እንደዛ እንዳልተንቀባረረብኝ ጉርስ አልሰራው አልቀርም እያለ ይፈክራል። በጥንቃቄ እንዲያደርግና እንዲያስተውል አባዬም ይመክረዋል። እናም ካሌብ በመናደዱ እየተነሳ ኤደን እንደውሎ ቀጥሮ ሰፈር ካለው ካፊ እንገናኝ ብሎ አገኛት። ካሌብ አጣድ ፈጠራሃኝ፣ በሰላም ነው አለች። አንቺም ተሎ መጣሽ ፈጥነሻል፣ እንዴ እምነግርሻለይ ስትለኝ ምን ተፈጠረ ብዬ መጣው፣ በማለት እየጠየቀችውና የሚነግራትን እየጠበቀች ነው። አዎ ለጥብቅ ጉዳይ ፈልጌሽ ነው በማለት ካፊ ላይ ሰላም ከተባባሉ በኋላ ሀሳቡን ሊያጋራት እሷ በጉጉት እየጠበቀች ነው። ልታውቂው የምትፈልጊው ነገር አለ ስትለኝ ጓጉቻለሁ። ምንድን ምንድነው ንገረኝ ስትል በባለፈው ቴናና ዳንኤል እህትና ወንድም አይደሉም ብዬ ስጋት እንዳለ ነግሬሽ ነበር አይደል? አዎ ነግረኝ ነበር ትለዋለች። ትክክል ነኝ። እነሱ እህትና ወንድም አይደሉም፣ ፍቅረኛሞች ናቸው በማለት ድርቅ አደረጋት። እሷም በጣም ደንግጣ ምን እንዳለች ጥያቄዋ ሳይመለስ የዛሬውን ትዕይንት አለቀ። ሰላም ሰላም! የጨጮ ቻናል ተከታታዮች፣ ይህን ቻናል አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁን ሁኑ። ስለተከታተላችሁን እናመሰግናለን። ጨጨሆ ዩቲዩብ